ምን እያደረግሽ ነው? ምን አደረኩኝ? ሲጀመር ጠርጥሬሽ ነበር። አ ቅርስበ አሁን እንደዚህ ስንጫወተው እነሱ በሰች እየተጣላ ነው የሚመስላት። ማስመሰልሽን እንዳትመጭኝ። እኔ እጫዋለሁ። አሁን በእጅሽ ያሽውን ስልክ አምጪው። የምን ስልክ ስልኩን አምጪው እምቢ እምቢ አልሰጥሽም ልትወስጂብኝ ነው ይቺ አንተ ህመምተኛ ምንም አታውቅም የምትላ ሴት ስልክ እያወራች ነበር ነው ወይስ እሱንም ምን ቤት ነው ጭራሽ ትጠይቃታለ በቃ እሱ እየተጫወተች ነበር፣ እየተጫወተች ጨዋታ ሊሆን ይችላል። ግን የተናገሻቸውን ቃላቶች መቼም መረሳችሁ። ቆይ ግን መርዘን አትንዴ። መርፌ ትዋጋለች ስትቆንታ እኮ እንደዚያ ነው የምትመስለው። አትዋጋ እኔ ጽናት መረጋጋትን ያለብሽ፣ እንዴ ልረጋጋ? ይገባኛል እኮ ግን ደግሞ አሁን ተረጋግተን ምን ማድረግ እንዳለብን ነው ማሰብ ያለብን። ታውቂያለሽ፣ ዝም ማለት ነው ኪራን በዚህ ደረጃ እንዳይሰማኝ ያደረገው። ዝም ባልል ኖሮ እሷም ደጋግማ ቤቴን ልታፈርስ ባልመጣች ነበር። በጣም የሚያሳዝነው ነገር መናደድ በሌለብሽ ሰዓት ነው እየተናደድሽ ያለሽ ማለት ማለትም ፅናት፣ አንቺ እኮ ተኝተሽ ተኝተሽ አሁን ነው የነቃሽው። አሁን ደግሞ ሰዓቱ የመቆጣት ሳይሆን ስለ ቤት ማጣራት ነው ያለብን። እንዴት ነው የምናጣራው? በቃ መታመማ ውሸት ይሁን እውነት፣ በቃ ውሸት ከሆነም አጋለጥ ማጋለጥ። እውነት ቢሆንስ? እንጃ አላቅም ግን ውሸቷን ከሆነ ሳይውል ሳያድር ይታወቅ በይልኝ። አላቅም ግን ሳያት፣ በቃ ታናድደኛለች። እኔ እንዴት የመቆጣጠር እያቃተኝ ነው

አንቺ ተነሽ፣ መዳንሽ ማጣ አለብሽ ኪራ። ምግብ ላምጣችሁ ብሎ ነው ሄዳ። ኪራ የለም። ኪራ እኮ ግን ይውሽ፣ እባክሽ አንቺ እንድትፋችሁ ብሎ ነው። አለቅም፣ ተው። እንደውም አገኝ ነው የምነግርለት። ስራን ሄዳልኩሽ እኮ ደግሞ አገኝቶ ነበር። ምግብ ትብላ ብሎሻል። አልፈልግም። ስመጣ አብረን እንበላለን ብሎ ነበር ቤቲ

ስራ ልመለስክልኝ እኮ የምርህ ነው። ናሚ ቆይኔ እናንተ ተገናኝተህ እንደዚህ መባባል አለብን። እና ምን ላርግ፣ ታይም በቃ እንዴት ነው የምተው? በዚህ ሰዓት ከማንም በላይ ታስፈልገኛለህ እኮ። እስኪ አንተ መች ነው ከመወሰነ በፊት ናማክረኝ፣ አማክረኝ። የምታውቀ ሁሌ የሆነ ነገር ትወስና፣ ታበላሽና ናማክረኝ ትለኛለህ። አለ ባለቀ ሰዓት እንዴ! ቆይ እንደዛ ለምሩ፣ ሰርፕራይዝ እያዘጋጀን እንዴት ነው ይህንን የምነግርህ? እና ዞሮ ዞሮ ቀረልኝ እንዴ? ያው የኔ ዳኩ ነው አለ እንዴ። ናማ ታውቃለህ ቤት አለው ሁላችንም ጓደኛችን ነበረች። ከጊዜ በኋላ አውቃለሁ ብዙ ጥፋቶችን አጥፍታለች። ግን ደግሞ አብዳ ሳያትና እናቷ እንደዛ ስትለምነኝ መጨከን አልቻልኩም። ቆይ ምንም ማድረግ ነበረብኝ? ምን ማለት ነው? አንተስ የጽናት ህይወትስ? ናሆማ ቆይሽ ይቺ ልጅ አገግማ ብትሄድ ምንድን ነው ጥፋቱ? ይገባኛል እኮ ግን እስኪ በእኔ ቦታ ሆነህ እናትየው እንደዛ እያለቀሴ ስትለምነኝ ምንም ማድረግ ነበረብኝ? ይኸውልህ

በ ታዲያ የሰራሁት ሙሉ ድስት ውስጥ ነው። እንደ እንደዚህ የምትሆኝው እኔ እኮ ድንገት አራበኝና ከዛው ማን ጠይቀው። ታዲያ ግሬ ሲወጣ ጠብቀሽ ነው አንቺ የሚርበሽ። ሰዎች ሊመጣ ለጊራ ንገሪዋ። ምን አስበሽ ነው? ምን የሚፈጠር መስሎሽ ነው? ምን አስበሽ ነው? ቆይ ቆይ፣ ምን ያን አን ምን አደረግኩሽ? ቆይ ስሚኝ፣ ቤት እቺ የምትመለከቻት ጽናት የበፊቷ ጽናት አይደለችም። እሺ፣ ባንቺ ውሸቶች አትታለልም። ቆይ ለምንድን ነው የምታስፈራሪኝ? እኔ ምን አደረግኩሽ? ምን አደረግኩሽ? እኔ እኔ ድርጊትሽ እንደገና ያለቅሽ በይ፣ አሁን ውጪ። ልጅ ልጅ አባት አምላክ ያቃጥብሽ። የት ሄደሽ ጽናት? ኪቼ ናት? አይደለም፣ ያችን ያልኩሽ እን ተኝቼ ስነሳ የለችም ነበር። አቤት ምን እያደረግሽ ነው? ምንም እዚህ ምን ትሠሪያለሽ? ማ ተደበቅ፣ እዚህ አንተንም ከመጣች ትመታለች። አለች ማ ትመታሽ? ውጭ ነይ ያለው

እማ ትቆጣኝ። ልክ አንስ ትወጣ እኮ ትቆጣኛለህ። እሺ በቃ እኔ አናግራታለው። አልፈልግም አልፈልግም። አናግራታለሁ ብለህ ከዛ ስራ ልትሄድ ነው። እንደ ቸርነቱ ሳብዶ አልኩኝ። ምነው ችግር ነበር? እንደ ኧረ የለም የችግር ማከፋፈያውን ቤት አስቀምጠ ሄደ። የምን ችግር? እኔ እኮ እኔ ና እኔ አንቺ እያት ብያት ነበር። ቤት ተቀምጣ እንዴት ነው? ማለያት ነው ወይስ ሳሎኑ ለሷ ልተውላት? እሺ ምግብ አለ። ሄድና እሷን ጠይቃት። ጽናቴ ምን እየሆንሽ ነው? ምንም ደስ ብሎኝ ይኸው በቃ ለሶስተኛ ጊዜ ምግብ መሰራት አስደስቶኝ ልሰራልን ነው። ታዲያ ኒናን ስሪ፣ ያተያትም ከደከመሽ። አረ ጽናቴ፣ በፈጠረች ተይ፣ በሰላም እንኳን እየተግባባን እኮ አይደለም። እና ምን እንዳደርግ ነው የፈለግከው? እሺ ምን አደረግኩ? ምን አደረግኩኝ? ቆይ እውነትህን ነው የምጠይቀኝ። እሺ የቤቲን ነገር አወራንበት አይደል? ውጣልኝ በቃ

በቃ ፅናት ተረጋጊ፣ እንዴ ቆይ፣ ይህን ያህል እኔ የምናረኩሽ እንዴ የምናረኩሽ? ቤቲ እንዲያውም ውጭ ልኝ ብሎኛል። ኪራ ኪራ፣ ውጪ ውጪ ልኝ ከዚህ ቤት። ተረጋጊ ፅናት። ቤቲ፣ አሁን እንደተወለደ ነው፣ ምንም ማድረግ እንዳለባት እንደው ጽናት እንደ ስሟ ጽንት ያለች ስለሆነች ነው እንጂ፣ የትኛዋ ሴት ናት እስኪ የባሏን ኤክስ ቤት ውስጥ የምታስገባው? አረ፣ እንደውም ከመጀመሪያ አላስገባን በተለኝ ይሻለኝ ነበር። እንዴት ብታያት፣ ይኸውልህ፣ ጽናት ትዕግስቷን እንደ ጉንበን ነው አልቆ። ይኸውልህ፣ በትንሽ በትልቁ ነው የምትበሰጫቸው። አልገባኝም ኪራ፣ ቆይም እንድታደርግ ጠብቀ ነበር። ስሜቷ እኮ ይገባኛል፣ ግን እኮ ይች ሴትዮ ጤነኛ አደለች። በምታደርገው በእያንዳንዱ ነገር እኮ መበሳጨት የለባትም። እንዴት እሷ እኮ ልክ አደለች። ይኸውልህ፣ ትላንት ምን ተፈጠረ መሰለህ ጽናት ለቡና ቁርስ ብላ የሆነ ዳቦ ደፍታ ነበር። ቤቲ ደግሞ መድኃኒቱ ቶሎ ቶሎ ስለሚያስርባት ዳቦን በአንድ በኩል ቦርቡራ በላቸው። ከዛ ጽናት እንዴት አባወራ ሳይ ቁርስ ዳቦ ትበያለሽ ብላ አንባጓሩ እና ግን እኮ እናድዳል። ከዛ እኔ ላረጋጋት ስል አንተ ድሮም ፊት ሰታት ብላ እየዬ። ሴቶች ግን ሲያስጠሉ በቃ ተስማምቶ ምኖር አይችሉም አይደል? አንተ ጽናትን ነው እንደዚህ የምትላት? አይደለም። ግን በቃ እኔ እግሬ ወጣ ሲል እች ቤት ማታርፍ የሆነ ንጥፋት ታጠፋለች። ከዛ ጽናት እየየ ትላለች። እኔ መጥቼ እሷ ማባበል በቃ ወይ ካልሆነ እዛ እናቷ ቤት እንድትሄድ ማድረግ ነው። እሱማ እኮ ይሻላል፣ ግን እስኪ አስበው እኔ እናቷ ቤት መቀመጥ ሰላም የሚሰጠኝ ይመስላል? ጽናቴንስ ደስተኛ የሚያደርጋት ይመስላል? ግን እኮ ትዳርህ ላይ እንደዚህ ማድረግ እሷን እያስከፋት ነው። አላቅም ነው ማ ምን እንደማደርግ።